ሰላም ጤና ይስጥልኝ። ውዴ ሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ጨጉራ ጠስም ከገበረ ድራ ሓዘን ትድርውና አለኹም መራ ስም ደቂ ሰብ መትመ ምሁር ወጣት ታጣቂ ጀነራል ምግብ ኃይለ ከፊታቸው ቆሞ ሊያወያያቸው በፈለገ ጊዜ የሰብዓአመት አዛውንት መሪዎች ሃዘኗን ያልተደበሰች የትግራይናት በሃዘን ላይ ሃዘን እየደረባቸውባት ነው። ትግራይን ማስተዳደር የሚችል ብዙ ምሁር ባለበት ክልል እናንተ በፍጹም አታስፈልጉንም ነበር ሲል ለመሪነት የሚበቃ አቅም እንደሌላቸው እንቅጩን ነግሯቸዋል ወጣቱ። በመቀጠልም ለምሳሌ አባቴ በ1983 እና በ1993 ዓ.ም ታጋይ ሆኖ ደሞ አፍስሰዋል እኔም ታጋይ ሆኜ ደሜን አፍስሻለሁኝ ያንተ የጀነራል ምግበይ ልጆች ግን በረሃ ወርደው አልታገሉም፣ ዱባይና አሜሪካ ነው ያስቀመጥካቸው ሲል የድሃ ልጅ እያስጨረሱ የራሳቸው ልጆች ሌላ ቅንጡ ዓለም ላይ እንደሚያኖሩ ቸው በቁጭት ተናግሯል። በመቀጠልም እኛ አደማችን አፍስሰን ግን ፍትህ አጥተናል። በሰላም ጊዜ ሆዳችሁን እያስቀደማችሁ እኛን ረስታችሁናል። እኛ የምንበላ ዋጥተን አንጀታችን ተቃጥሏል፣ እናንተ ግን ፒዛና በርገር ትበላላችሁ በማለት የሚያሳልፉት የስቃይ ህይወትም ገልጿል። በመጨረሻም የእናንተ ሴራ አሁን አውቀነዋል። ይህ ሰራዊት ከተበተነ የሚያድናችሁ የለም። ይህ ሰራዊት ከሌለ እንታሰራለን እንሞታለን የሚል አላማ ነው የያዛችሁት። እኛ አምስት አመት ታግለን አድነናችኋል ከዚህ በኋላ ግን አናድናችሁም ሲል የእነሱን ህይወት ለመቆየት የሚሞትላቸው ታጣቂ እንደሌለ እንቅጩን አስታውቋቸዋል። በደደብ መሪዎች ምክንያት ለመጀመሪያ ጊዜ ሰራዊት ሰልፍ የሚወጣባት ክልል ብትኖር ትግራይ ናትም ሲል ወጣቱ መልእክቱን አስተላልፈዋል። ኢትዮጵያ በባንዳዎች ሴራ ያጣችውን የባህር በርዋን በዲፕሎማሲ ለማስመለስ የተጀመረው ጥረት የሚደገፍ ነው ሲሉ መርከበኛ ፈረደፍ ታነገስት ገለጹ። ኢትዮጵያ በራሷ ልጆች ደባና በባንዳዎች ሴራ ያጣችውን የባህር በርዋን በዲፕሎማሲያዊ መንገድ ለማስመለስ የተጀመረው ጥረት በሁሉም ኢትዮጵያውያን ዘንድ የሚደገፍ መሆኑን የቀድሞ የባህር ኃይል አባል ፒቲ ኦፊሰር ፈረደፍ ታነገስት ተናግረዋል። ከ1972 እስከ 1983 ዓ ም ለ11 ዓመታት በኢትዮጵያ የባህር ወታደር ኃይል ውስጥ በፒቲ ኦፊሰርነት ማዕረግ በመርከበኝነት ያገለገሉት አቶ ፈረደፍታ ነገስት ከኢቢቲ ዶስት ስትሪም ጋር ቆይታ አድርገዋል። ኢትዮጵያውያን ከ500 እና 600 አመታት በላይ በቀይ ባህር የነበረን የባህር በር ለሃ 30 አመታት ማጣታችን ከፍተኛ ጉዳት አስከትሏል ብለዋል። በባህር በር እጦት ምክንያት ለሀገር ደህንነት እና ሉዓላዊነት አስፈላጊ የሆኑ እቃዎችን ከውጭ በነጻነት እና በሚስጥር ማስገባት አለመቻል፣ በቀይ ባህር ዙሪያ ላይ የነበረን የበላይነት ማጣት፣ እቃዎችን ወደ ውጭ ለመላክም ሆነ ከውጭ ለማስገባት ለወደብ ኪራይ ለከፍተኛ ውጭ መዳረጋችን ተጠቃሽ ችግሮች ናቸው ብለዋል። ከ አንድ መቶ ሀያ ሚሊዮን በላይ ህዝብና ትልቅ የኢኮኖሚ እንቅስቃሴ ያለባት ሀገር የባህር በርን በ60 ኪሎ ሜትር ርቀት ላይ ብቻ እያየች የባህር በር እንዳትጠቀም አድርጎ ማቆየት ጉዳቱ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገራች ሰላም ማጣት ጭምር ምክንያት ይሆናል ይላሉ። የኢትዮጵያን የባህር በር የማግኘት ጥያቄ በሰላማዊና በዲፕሎማሲያዊ መንገድ ለማስፈጸም መስዋዕትነት መክፈል ይጠበቃል ለዚህም ሁሉም ኢትዮጵያዊ ከመንግስት ጋር ሊቆም ይገባል በማለትም መክረዋል። መንግስት ከጉልበትና ከጦርነት ውጭ በሆነ መልኩ በዲፕሎማሲያዊ መንገድ ኢትዮጵያን የባህር በር ባለቤት የማድረግ እንቅስቃሴም ጀምረዋል። ጥያቄው የጎረቤት ሀገራት የቤት ስራ ጭምር ነው ያሉት አቶ ፈረደ በሰጥቶ መቀበል ፖሊሲ ጥያቄው እንዲመለስ ማድረግ የሚቻልበት ሁኔታ ሊኖር ይችላልም ብለዋል። የአሁኑ ትውልድ ኢትዮጵያ ባህር በር እንደነ ስለነበራት ብዙ ሊነገረውና ብዙ ሊያውቅ በብዙም ሊዘጋጅለት እንደሚገባም ነው የጠቆሙት። የባህር በር እንደ ሀገር ሉዓላዊነታችን ሊከበር የሚችልበት ብዙ የስራ እድሎችን ልንፈጥር በርካታ ሰራተኞችን ልናፈራ ኢኮኖሚያችን ልናሳድግ የምንችልበት ትልቅ ጉዳይ መሆኑን ትውልዱን ማንቃት እንደሚገባም አሳስበዋል። የባህር በር ጥያቄን ለመመለስ መንግስት በህጋዊና በሰላማዊ መልኩ ጠንክሮ እንዲሄድ ህዝቡ የእኔነት ስሜት በመፍጠር ግፊት እንዲያደርግም ጥሪ አቅርበዋል። በባሌ ዞን በወልመል ወንዝ ላይ የተገነባው የመስኖ ልማት ተመረቀ። የመስኖና ቆላማ ሚኒስቴር ሚኒስትር ዶክተር አብርሃም በላይ በማህበራዊ የትስስር ገጻቸው በመስኖ ጠብታ ወደ ምርታማነት ከፍ ያለው ማድረግ ስለምንችል ነው በባሌ ዞን በወልመል ወንዝ ላይ የገነባነው የመስኖ ልማት ጥቅምት 8 2018 ዓ ም አስመርቀናል። ለአመታት ጥቅም ሳይሰጥ ይፈስ የነበረው የወልመል ወንዝ ዛሬ የአካባቢውን የማህበረሰብ በልማት ተጠቃሚ ሊያደርግ እጅ መስጠቱን ስናበስር በከፍተኛ ኩራት ነው። ውሃን ወደሚፈልጉት ይገሩታል እንዲሉ የኦሮሞ አባቶች፣ የዚህ ፕሮጀክት መጠናቀቅ በአርሶ አደሮቻችን የዝናብ ጥገኛ ከሆነ የእርሻ ስራ ተላቀው አመቱን ሙሉ ያመርታሉ። በዚህም የምግብ ዋስትናቸውን ያረጋግጣሉ። መሰረተ ልማቱን ተከትሎ ለበርካቶች የስራ እድል ይፈጥራል። የወጣቱ የስራ ባህልም ይቅ ይቀይራል የወልመል መስኖ ፕሮጀክት በ6 ቢሊዮን ብር ወጪ የተገነባ ሲሆን እስከ 12 ሺህ ሄክታር የማልማት አቅም ያለው 20 ሺህ የሚሆን አባውራዎች በቀጥታ ተደራሽ የሚያደርግ የውሃ መቀልበሻ ውቅር፣ 144 ኪሎ ሜትር ቦይ ማለትም ካናል ግንባታዎችን፣ እንዲሁም 60 ኪሎሜትር መጋቢ የመንገድ ስራ ና 50 ብሎኮች የያዘ የግድቡ አስተዳደር ማዕከል ና መኖሪያ ስፍራ ያካተተ ነው። እንደዚህ በየአካባቢው የምንሰራቸው የመስኖ ልማት ስራ ውጤቶች ተደምረው የኢትዮጵያን የምግብ ሉዓላዊነት ማድረግ መረጋጋታቸው አይቀረ ነው ሲሉ መልእክታቸውን አስፍረዋል። ከባንኮች ከፍተኛ ድርሻ የሚገዙ አካላት የገንዘባቸውን ምንጭ እንዲያሳውቁ የሚያስገድድ ረቂቅ መመሪያ ተዘጋጀ። ብሔራዊ ባንክ የባንኮችን ከፍ ያለ መጠን ያላቸው የአክሲዮን ዝውውሮች ለመቆጣጠር ወይም ለማገድ ስልጣን የሚሰጠውን ረቂቅ መመሪያ ማዘጋጀቱን አስታውቋል። ረቂቅ መመሪያው ከባንኮች ከፍተኛ ድርሻ የሚገዙ አካላት የገንዘባቸውን ምንጭ እንዲያሳውቁ የሚያስገድድ ነው ተብሏል። መመሪያው የአክሲዮን ዝውውሮችን ግልጽና ዓለም አቀፍ መስፈርቶችን በአሟላ መልኩ እንዲያካሂዱ ለማረጋገጥ ያስችላልም ተብሏል። ባንኩ ረቂቅ መመሪያውን ለባለድርሻ አካላት ውይይት ማቅረቡን በማህበራዊ ትስስር ገጹ ላይ ገልጿል። ከአፍሪካ በድብቅ የሚወጣው ሀብት ከ30 እስከ 60 ቢሊዮን ዶላር ይደርሳል የሚል አንድ ሪፖርት መውጣቱ ተገለጸ። ከአፍሪካ በድብቅና በህገወጥ መንገድ ሀብት እንዳይወጣ ለመከልከልና ሀብት በማስመለስ ጥረቶች ላይ መሰናክል የሆኑ ዓለም አቀፋዊ ህግጋትና አሰራሮችን ማሻሻያ እንዲደረግባቸው የሀብት ስውውር ፍሰትና ማስመለስን በተመለከተ የዘጋጀ አህጉራዊ ሪፖርት ጠይቋል። ሪፖርቱ የተባበሩት መንግስታት ድርጅት ከሀገራት በድብቅ ለሚወጡ ሀብቶች የሰጠውን ጠባብ ትርጉም እንዲያሻሽልም ጠይቋል። የአፍሪካ ሀገራትን ሙስናንና ገንዘብን አጠባን የሚከላከልና የፋይናንስ ምርመራ የህግ አስፈጻሚና የፍትህ አካላትን ተቋማዊ ነጻነት እንዲጠብቁ ሪፖርቱ አሳስቧል። ከአፍሪካ በአመት በድብቅ የሚወጣ ሀብት ከ30 እስከ 60 ቢሊዮን ዶላር እንደሚገመት የጠቀሰው ሪፖርቱ አፍሪካ በስውር የወጥባትና የተዘረፉ ሀብቶቿን ለማስመለስ የበለጸጉ ሀገራትን የምትለምንበት ሁኔታ ማብቃት አለበት ማለቱን ዋዜማ ዘግባለች።